በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም ሃያ ሦስት በዚች ቀን ቅዱሳን ጻድቃን መነኮሳት አውናቢዮስና እንድሪያስ በሰማዕትነት አረፉ። እሌ ቅዱሳንም ከልዳ አገር ከታላላቆቹ ተወላጆች ናቸው። ከታናሽነታቸውም በአምላካዊ ምክር ተስማምተው በሶሪያ ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳትን ሆኑ። ከዚህም በኋላ ወደ ከበረ ወደ ተመሰገነ አባ መቃርስ ሄዱ። ደቀ መዛ ምርቱም ሆነው ታዘዙለት። ምክሩንም በመቀበል በጾም በጸሎት በገድሉ ሁሉ ተጠምደው የሚኖሩ ሆኑ። በእንዲህ ያለ ስራም በዚያ ሶስት አመት ኖሩ። በጎ የሆነ የተጋርሏቸውና የአገልግሎታቸው ዜና በተሰማ ጊዜም አውናቢዎስን መርጠው ኤጲስቆጶስነት እንድሪያስንም ቅስና ሾሟቸው። በበጎ አጠባበቅም የክርስቶስን መንጋዎች ጠበቋቸው። ከዚህም በኋላ ሥጋቸውን ፈጽሞ እስካደከሙ ድረስ ተጋድሏቸውንና አገልግሎታቸውን እጅግ አበዙ። ከሃዲ ንጉሥ ዮልዮስም ስለ እርሳቸው በሰማ ጊዜ ወታደሮች ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡም አዘዛቸው። ያን ጊዜ እርሱንና የረከሱ ጣዖታቱን ረገሙ። እርሱም ጽኑ ስቃይን አሰቃያቸው፣ ወደ ብዙ ክፍልም ቆራርጦ ከፋፈላቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም ሶስት ሶስት አክሊላትን ተቀበሉ። አንዱ በገድል ስለመጸመድና ስለ መንኩስና ሁለተኛውም ስለ ክህነት አገልግሎት ሶስተኛውም ደማቸውን ስለ ማፍሰሳቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። በዚህችም ቀን የቅድስት ድንግል መራተ ክርስቶስ ቴክላ መታሰቢያዋ ነው። ደግሞም የአርባ አራት ሰማይታት የመንክራዊ ጎርጎሪዎስ የእንፂናና የቢላ። የቢሊና መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ላውናቢዎስ ወለእንድርያስ ውሉዳ ለምድረ ጊዮርጊስ ልዳ እለ ኮኑ ስማ ለምድረ ዮልዮስ በአውዳም ወሰላም ለቴክላ መራተ ክርስቶስ እንግዳ ከመ ስንክሳር ወይሳ ወይንእዳ በዝችም ቀን የሰማእት ኤዎስጣቴዎስ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለዘርእየት አይኑ መስቀለ ክርስቶስ ስቡ ለሀየለ መልእልተ ተቀርኑ ኤዎስጣቴዎስ ኮኑ ለላይ በብርት በርስኑ ምስለ ብእሲቱ ወደቂቁ እለ ህቡረ ታመኑ ከመኢየሱስ ውእቱ ለዓለም ብርሃኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብፅ የሆነ ቅዱስ አባት መነኮስ ጎርጎሪዮስ አረፈ። በዚችም ቀን ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው ከሰባ ሁለቱ አርድት ለአንዱ ሐዋርያ